የታዋቂው ቲክቶከር ጆን ዳንኤል እጮኛ ቲክቶከሯ ናዮ በቃሊቲ ማረሚያ ቤት የአሬር ነጉ ነጉ የፋሲካን በዓል ምክንያት በማድረግ ባቀረበው የሙዚቃ ዝግጅት ወቅት እርግዝናዋ ገፍቶ በዚህ ሁኔታ እይታ ውስጥ ገብታ ነበረ። የወሊድ ክትትሏንም ጋንዲ ሆስፒታል አድርጋ እዛው ለመውለድ እንደታሰበ ነበር ሲነገር የነበረው። ይሁንና ግን እዛው በማረሚያ ቤት ውስጥ በድብርትና ጭንቀት መታየቷ ደግሞ ብዙዎችን በተለይ ደጋፊዎቻቸውንና ቤተሰቦቻቸውን አስጨንቆ ነበረ። ይህንን በተመለከተ ይድረስ ለኢትዮጵያ ፌዴራል ፖሊስ እንዲሁም ይህን ነገር ለያዙት አቃቢ ሕግና ዳኞች እች እህታችን ከሌሎቹ ቀይ ልብስ ከሚለብሱት ቢጫ ልብስ ለብሳ በቃሊቲ እስር ቤት ፍርዷን እየጠበቀች በቀጠሮ ትገኛለች። አሁን ደግሞ ይበልጥ እርግዝናዋ ገፍቶ የመጣ ሲሆን ሕጉን በማይጎዳ መልኩ እች ልጅ ልዩ ክትትል እንዲደረግላት በትህትና እንጠይቃለንም ሲባል ነበር። ነገር ግን የልጅቷ ቦዲ ላንጉጅ እንደሚያሳየው ትንሽ ስትረስ ውስጥ የገባች የሚመስልም ነበረ። ነፍሰ ጡር ሆኖ ለሴት ልጅ የእስር ቤት ውስጥ ቁጭ ብሎ ፍርድ እንደመጠባበቅ ከባድ ነገር የለም። ስለሆነም ለወደፊት ለሚወለደው ልጅና ለእናቲቱ ጤና ሲባል አስፈላጊውን እንክብካቤ እንዲደረግላትም ሲባል ነበር በፖሊስ ታጅባ በጋንዴ ሆስፒታል ሆና ልጇን እስክትወልድ ድረስ ብትቆይ መልካም ነውም ተብሎ ነበረ። ይህንን ነገር ከሰብአዊነት አንጻር ብታደርጉ ለዜጋ ክብር ነውም ሲባል በተለይ በሚዲያዎች ላይ እንግዲህ በተደጋጋሚ ድምፅ እንሆናትም ሲባል ነበረ። ይሁንና የብዙዎች ድምፅ ተሰምቶ ልጅቱ በጋንዲ ሆስፒታል በሰላም ልትገላገል ትችላለች ማለት ነው። የተጨነቃችሁ በሙሉ እንኳን ደስ አላችሁ። በሶሻል ሚዲያ በእስር ቤት እንድትወልድ ተወሰነባት ሲሉ የነበሩት የቲክቶኳ ነዮ ወዳጆች በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ ከነቃጭሉ ወልዳለች ማለት ነው። ለእሷ የሚጠቅማት በምጥ መውለዱ እንዲሆን ቢደረግም በኦፕሬሽን እንድትወልድ ነው የተደረገው። የወለደችውም የልጇ ክብደት 3.7 ኪሎ ግራም ሲሆን ልጁ በጥሩ ጤንነት ላይም ይገኛል ነው የተባለው። በፌዴራል ፖሊስ ታጅባ ልጇን ያቀፈችው ኒዬ በጋንዲ ሆስፒታል ልዩ የሆነ እንክብካቤ እንደተደረገላትም ታውቋል። ሶሻል ሚዲያ ግን እስር ቤት እንድትወልድ ተወሰነባት እያሉ ውሸት ሲያወሩም ተስተውሏል። ለዚህም እርማት ያስፈልጋልም ተብሏል። እስካሁን እስካሁኑ ሰዓት ድረስም በጋንዲ ሆስፒታል ያለች መሆኑን ምንጮች ገልጸዋል ማለት ነው። እንኳን በሰላም ተገላገልች እንኳን ማራመረች ለማለት እንወዳለን። አድማጭ ተመልካቾቻችን እንግዲህ ከዚህ በፊት በዚህ ቻናል ላይ ብዙ ጊዜ ለእስር የምንዳረግባቸው ምክንያቶች ትንሽ ምክንያቶች ሊሆኑ ይችላሉ። ማለት ምንድን ነው የአንድ ደቂቃ የሰላሳ ደቂቃ ህይወታችንን በሙሉ ሊያበላሹት ይችላሉና ይሄ ነገር ይመስለኛል እንግዲህ በነ ጆን ዳንኤል ላይም የተፈጠረውና ይህን ሁሉ መስዋዕትነት ሊከፍሉ የቻሉት ስለዚህ በተለይ ወጣቶች የምናደርገውን ነገር እንድንጠነቀቅና ከዚህም ብዙ ትምህርት እንደምንወስድ ተስፋ አድርጋለሁ። በድጋሜ እንኳን ማራመረችሽ እንኳን ደስ አላችሁ፣ ለወዳጅ ዘመዶቿ እና ለደጋፊዎቿ ለማለት እንወዳለን። እንግዲህ ሌላዋ ሙዚቀኛ በዚሁ በእስር ቤት የታየችው አንዷ ፍሬ ህይወት ስለሺ ነች። ፍሬ ህይወት ስለሺ መድረክ ላይ ወጥታ ካቀነቀነች በኋላ ምን ሆና ነው የታሰረችው የሚለውን ምክንያት አቅርበው ነበር። በዚህም መሰረት የታሰረችበት ምክንያትና የተፈረደባት ዓመት ስንት እንደሆነ የሚያሳየውን የክስ መዝገብም ይዘው ቀርበዋል።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 በማድረግና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ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 ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ በመስጠት የቅጣት ውሳኔ ያሳረፈ ሲሆን በዚህም በአንደኛ ተከሳሽ ፍሬህይወት ስለሺ ላይ በ13 ዓመት እስራትና በ30 ሺህ ብር የገንዘብ መቀጮ፣ በሁለተኛ ተከሳሽ አሊ ፈርዳን ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ሲል ወስኗል። እንግዲህ ፍሬህይወትን በተለይ በዕለቱ ሙዚቃ በቀረበበት ቀን ማለት ነው አይተናታል። ልጇን ጭምር ይዛ ነበረ። በጣም ልብ የሚሰብር ነገር ነው። ነገር ግን ደግሞ ወንጀል ሉም የተደረገ ወንጀል እውነት ከሆነ ከፍተኛ ስለሆነ ቀጣቱ ሊተላለፍባት ችሏል ማለት ነው። ለሁሉም እንግዲህ ያለው መረጃ ይሄንን ይመስላል። ስለሰማችሁኝ ከልብ አመሰግናለሁ።